ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ሰነበታችሁልኝ? ሁሉ መልካም ነው። ዛሬም እንደወትሮ ሁሉ በአንድ መረጃ ወደ እናንተ ጋር መጥቻለሁ ማለት ነው። እንግዲህ በተለይ ከኢትዮጵያ ወደ ዱባይ እየተመላለሳችሁ በ96 ሰዓት የምትሰሩ ልጆች፣ በተለይ እናንተ ናው ይህ ነገር የሚመለከተው ሌሎቻችሁም ይህንን መረጃ መስማት የምትፈልጉ ወይንም ደግሞ እየተመላለሱ ለሚነግዱ፣ እንደዚሁም ደግሞ ዱባይ ገብተው እዚህ ለመኖር ወይንም አይዲ ለማውጣት ለሚያስ ያስቡ ልጆች ይህ መረጃ እጅግ ጠቃሚ ነው እና ልብ ብላችሁ ተከታተሉ ዘንድ ጋብዛችኋለሁ። እንግዲህ ይህንን ቻናል የማታውቁ ወይንም ደግሞ በቲክቶክ ስሜ ኤም ኬ ያልበለዚያም ደግሞ ዋይድ አዲስ ቲዩብ በሚባለው በዚህኛው ዩቲዩብ ቻናል አለው ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ዴሊ የምለቀው ነገር ወደ እናንተ ጋር እንዲደርሳችሁ የደውል ምልክቱን መጫናት ትሱ ነባሮች ደግሞ ይህንን ቪዲዮ ላይክ አድርጉ ብዙሃኑ ጋር እንዲደርስ ማለት ነው። አሁን ዛሬ ወደ አዘጋጀሁት ቪዲዮ መረጃ አልፋለሁ አብራችሁ ተመልሼ መጥቻለሁ። እንግዲህ ውድ ቻናል የቤተሰቦች ብዙ ጥያቄ ከምትጠይቁኝ ውስጥ መራርጬ ነው ለዛሬ የመጣሁት ማለት ነው። ይሄኛውም ምንድን ነው የ96 ሰዓት ቪዛ አሊያም ደግሞ በተለምዶ የተመላላሽ ነጋዴዎች ቪዛ ተይዞ ዱባይ ላይ ብንመጣ የዱባይ አይዲ ወይም ደግሞ የዱባይ ነዋሪነት መታወቂያ ማግኘት እንችላለን ወይ አሊያም ደግሞ ይህ የ96 ሰዓት ቪዛ ወደ ቪዚት ቪዛ የሁለት ወር ወር ይቀየራሉ፣ ዱባይ መተን ማራዘም እንችላለን ነው የሚል ብዙዎች የምትጠይቁት ተመሳሳይ ጥያቄ ነው። በተለይ ደግሞ አንዳንድ ደላላዎች ይቻላል በሚል ማለት ነው የሁለት ወሩ ምንም ወይንም ደግሞ የነዋሪነት አይዲ እንድታወጡ በ96 ሰዓት መግባት ትችላላችሁ፣ ከዛ ዱባይ ከደረሳችሁ በኋላ መቀየር ትችላላችሁ፣ እናስተካክልላችኋለን ሲሉ ይሰማሉ። እንግዲህ ውድ ቻናሌ ቤተሰቦች ማለት ነው ሁነኛ መረጃ እንደሚሰጣችሁ ከዚህ በፊትም ዛሬም ደግሞ ትክክለኛ የሆነ መረጃ የተጣራ መረጃዎችን ዛሬ አቀብላችኋለሁ። ከኢትዮጵያ ተነስታችሁ በ96 ሰዓት ቪዛ ማለት ነው ዱባይ ገብታችሁ የነዋሪነት ወይንም ደግሞ የስራ ቪዛ ማውጣት አትችሉም ማለት ነው። ይህም ማለት ምንድን ነው? ከኢትዮጵያ ከመነሳታችሁ በፊት የምታዙት ቪዛ የሁለት ወር ወይንም ደግሞ የአንድ ወር ቪዛ መሆን አለበት። የነዋሪነት አይዲ ወይንም ደግሞ እዚያ አገር ታችሁ ቪዛ ማስቀየር የምትፈልጉ ልጆች ማለት ነው። ያለበለዚያ ግን የ96 ሰዓት ቪዛ ይዛችሁ ማለት ነው በየትኛውም ፍላይት በየትኛውም በረራ ዱባይ ከገባችሁ በኋላ ይህንን ቀናችሁን አሳልፋችሁ የዱባይ ቪዛ ለማግኘት የፈለገውን ነገር ብታወጡ አይቀየርም ማለት ነው። ስለዚህ ባካችሁ ጥንቃቄ አድርጉ። የተለያዩ ሰዎች ይህንን መንገድ ተጠቅመው ብር ሊበሏችሁ የሚያስቡት ነገር ስላለ እናንተ ማስቀድማችሁ መረጃችሁን ሰብስቡ።

በዚህ ሰዓት ላይ ብዙዎች በተለያየ የቪዛ አይነት ሲስተም እየተጨበረበሩ ስለሚገኙ እንግዲህ ዘመናዊ በመሆን መረጃን እየሰበሰባችሁ ብራችሁን ከመበላትና ከመጉላላት እንድትድኑ በዚው አጋጣሚ ላሳስባችሁ ወዳለሁ ማለት ነው። ስለዚህ አስት ለ96 ሰዓት ወይም ደግሞ እዚህ ሀገር ተማላላሽ ነጋዴዎች እዚህ ሀገር መታችሁ ለመኖር ካሰባችሁ ወይም ደግሞ ወደዚህ ሀገር የምትልኩት ቤተሰብ ካላችሁ ይህ የሚሆነው ምንድነው? 96 ሰዓት ወይም ተመላላሽ ነጋዴ መሆን የሚጠቅማችሁ ሌላ ቀን የነዋሪነትም ይሁን የአንድ ወር ይሁን የሁለት ወር ቪዛ ብታዙ ወዲያው አክቲቭ ሆኖ ይወጣላችኋል። ለምን ሲስተም እናንተን ስለሚያነባችሁ ማለት ነው። ነገር ግን ይህንን ቪዛ ይዛችሁ እዚያ ሀገር ላይ ይቀየርለኛል ብላችሁ ተስፋ አድርጋችሁ ከምትመጡ ያልበለዚያም ደግሞ የምትልኳቸው ልጆች እንደዛ ተስፋ አድርገው እንዳይመጡ ምንድነው፣ ቅድመ ጥንቃቄ ማድረግ ያለባችሁ ልክ ይህንን ውሳኔ በወሰናችሁበት ቅጽበት ወደዚያ ሀገር ለመምጣት ማለት ነው። የሁለት ወር ቪዚት ቪዛ ከ1ሺ እስከ 1ሺ 3መቶ ልታገኙ ትችላላችሁ። እንደገና ደግሞ የመንግስት ዲፖዚት ከ1ሺ እስከ 2ሺ 5መቶ ልትጠየቁ ትችላላችሁ። ይሄኛውም ምንድን ነው የምታደርጉት እዚያ ሀገር ከገባችሁ በኋላ ማለት ነው ልክ ቪዛ የሁለት ወር ቪዛ እቹን ይዛችሁ ገብታችሁ እዚህ ሀገር የምትቀጠሩበት ካምፓኒ ልክ ወደ ራሱ ሲያዞርላችሁ እና ቼንጅ ስታተሱን ሲያዞር ያ ዲፖዚት የተቀመጠው ገንዘብ ካመለከታችሁበት ጊዜ ጀምሮ አንድ ሳምንት ይቆይና ከአንድ ሳምንት በኋላ ብራችሁ ሪፈንድ ይደረጋል ማለት ነው። ለዲፖዚት ያስቀመጣችሁት እስከ 2500 ወይም 1000 በየቦታው ስለሚለያይ ማለት ነው። ያንን ገንዘብ መቀበል ትችላላችሁ ማለት ነው። ስለዚህ ልክ እንደዚህ የመምጣትና የመኖሪያ ወይንም ደግሞ ለስራ ካምፓኒዎች ለመምጣት የምታስቡ ልጆች ካላችሁ፣ ከኢትዮጵያ ይህንን ሲስተም ብቻ በመጠቀም ወደ ዱባይ መግባት ትችላላችሁ ማለት ነው። ዱባይ ከገባችሁ በኋላ ግን በ96 ስድስት ሰዓት ገብቼ ቀይራለው የሚባለውን ህልም እንዳታልሙ ከወዲሁ ላስጠነቅቃችሁ ፈልጋለው። አንድ ማሳሰቢያ ግን አለኝ። ከኢትዮጵያ ስትመጡ በሁለት ወር ወይም ደግሞ በአንድ ወር ቪዛ ከገባችሁ በኋላ ካምፓኒ ላይ ሳታስቀይሩ ጊዜው አልፎባችሁ ቀራማ ወይንም ደግሞ ኦቨርስቴይ ውስጥ የገባችሁ ልጆች ዲፖዚት የምታዚቱት ገንዘብ እንደማይመለስላችሁ እና በዚሁም የሻርጃ ቪዛ በተለይ በጣም ጥብቅ ስለሆነ እስከ አምስት ሺህ ብር ድረስ ቅጣት እንደሚጣልባችሁ በዚሁ ልነግራችሁ ፈልጋለሁ። ያበረስላችሁ ደግሞ ድርሃም ነው፣ እስከ 5000 ድርሃም ድረስ ለማለት ነው። ስለዚህ እንደሚጣልባችሁ አውቃችሁ፣ በዛ ላይ ደግሞ ብሎክ የሚባል ነገር አለ ቪዛችሁ ዳግም እንዳይታደስ ብሎክ ይደረጋል። ያንንም ለማስነሳት ገንዘብ ይፈልጋል ማለት ነው። ስለዚህ ወደዚህ ሀገር ገብቶ የመኖር አሊያም ደግሞ የዚህን ሀገር አይዲ ለማግኘት የምታስቡ ሰዎች ቀደም ብላችሁ አይዲያችሁን ቀራማ ውስጥ ወይንም ደግሞ ብሎክ ውስጥ ሳትገቡ ማስተካከል ይጠበቅባችኋል ማለት ነው። ያለያ ግን ያው እንዳልኳችሁ የሚወሰደው እርምጃ የከፋ ስለሚሆን ከወዲሁ ጥንቃቄ እንድታደርጉ ነው መመክራችሁ ማለት ነው። እንግዲህ ውዴ ቻናሌ ቤተሰቦች ብዙዎቻችሁ የምትጠይቁኝ ጥያቄ ስለሆነ በአግባቡ እንደመለስኩላችሁ ተስፋ አደርጋለሁ። በተለይ በዚህ ሰዓት የ96 ሰዓት ቪዛ ለማዘዝ የምታስቡም ሆናችሁ የሁለት ወር ቪዚት ቪዛ ለማዘዝ የምታስቡ ልጆች ውጫዊ ገጽ የፓስፖርቱንና ውስጣዊ ገጽ እንደዚሁም ደግሞ ፓስፖርት ሳይዝ አለያም የቁም ፎቶ በማድረግ ማለት ነው ለምታ ለሚያዝላችሁ ሰው ያለበለዛም ደግሞ እናንተ ልታዙበት ወደ ፈለጋችሁ ትራቭል ኤጀንሲ በመሄድ እነዚህን ዶኪሜንት መጠቀም አለባችሁ። በተለይ አዲስ የወጣው ህግ የፓስፖርቱ የውጨኛው ክፍል ይካተት የሚል አዲስ ህግ ስለወጣ በዱባይ ማለት ነው። ፕሮሰስ ለመጀመር ስታስቡ እነዚህን ዶክሜንት አጥርታችሁ መስጠት ይኖርባችኋል ማለት ነው። ሌላው ደግሞ አንዳንድ ልጆች ፓስፖርት በእጅ በካሜራ በፎቶ እያነሳችሁ እጃችሁን፣ ጣታችሁን እያስገባችሁ አልያም እያንሻፈፋችሁ ወይንም ደግሞ የደበዘዘ ፓስፖርት የምትልቁ ልጆች ተጠንቀቁ። ፎቶ ቤት ሄዳችሁ ነው ፓስፖርታችሁን እስካን አርጋችሁ መላክ ያለባችሁ። ያለበለዛ ፓስፖርቱ ሪጀክት ያደርጋል። ሪጀክት ደግሞ ከተደረገ ለቪዛ ብላችሁ የሰጣችሁት ገንዘብ አይመለስም ማለት ነው። ስለዚህ ከመበላታችሁ በፊት ፓስፖርት ስትልኩ፣ ፎቶ ስትልኩ፣ ዶክሜንታችሁን ጠርት ባለ በፎቶ ቤት እስካን አስደረጋችሁ ፒዲኤፍ መላክ ይጠበቅባችኋል ማለት ነው። ከነዚህ ሶስት ውስጥ አንዱን ብታጓድሉ እና ያለበለዛም ደግሞ የላካችሁት ፓስፖርት ቢደበዝዝ ወይንም ባይነበብ እንደዚሁም ደግሞ ፎቶ ራሳችሁ ላይ ችግር ካለው እንደገና ሪጀክት ያደርግባችሁና ለተለያየ ወጪ ትዳረጋላችሁ። ስለዚህ እዚህ ነገር ላይ በጣም ጥንቃቄ አድርጉ። በተጨማሪ ልነግራችሁ የምፈልገው ነገር ቢኖር ትላልቅ መስቀል አንገታችሁ ላይ የምታደርጉ ልጆች ቢያንስ መስቀሉን በሻዝ ሚዛችሁ ፎቶን እስክትነሱ ድረስ ሸፍኑ። በጣም ጸጉራችሁን የምታሳድጉ ልጆች ጸጉራችሁን አስቀንሱ። እዚህ ሀገር ላይ ስለማይሆን ማለት ነው ይህ ይህንን ቼክ ስለሚያደርጉ ለማድረጉ ለሪጀክትም ስለሚዳርግ እንደነዚህ አይነት ነገር ላይ እጅግ ጥንቃቄ ልታደርጉ ይገባቸዋል ማለት ነው። በተረፈ እንግዲህ ቪዚት ቪዛ ስታዙ እዚህ ኤርፖርት ላይ የምትጠይቁት 3000 ድርሀም አለበለዛም 1000 ዶላር ስላለ እሱን መያዝ እንዳትረሱ። እሱን አልያዛችሁም ማለት ከኤርፖርት ዲፖርት ተደርጋችሁ እንደገና ደግሞ ለ9 ወር ወይንም ደግሞ ለ10 ወር ወደዚህ ሀገር እንዳትገቡ ባንት ትደረጋላችሁ እዚህ ነገር ነገር ላይ በጣም ጥንቃቄ አድርጉ። ሆቴል ቡኪንጋችሁንና የምትይዙትን ገንዘብ እዚህ ሀገር ስትገቡ ምንድነው ካውንተር ላይ ለሚጠይቃችሁ ሰው ማሳየት ይጠበቅ ይደርስባቸዋል ማለት ነው። እንግዲህ ቤቱን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ላይክ አድርጉና ሁልጊዜ የምለቀው አዳዲስ መረጃ ይደርሳችኋል ማለት ነው። በቲክቶክ ስሜ ኤምኬ ኢትዮጵያ ብላችሁ ግቡ። ማለዳ ማለዳ የዱባይ መረጃ በነፃ እንሰጣለን። ከጓደኞቼ ጋር በመሆን ገባችሁ መገልገል ትችላላችሁ። ለዛሬው አበቃው። ዳግም እንገናኛለን ባይ